ፍራታ ያፌትን ለማግባት ወሰነች። እናም ኤፍራታ ያፌትን አግብቼ እናም ይነ ቤት ማስመለስ አለብኝ። አሁን እኮ የተሻለ ለናታን ቤትን ባገባ ጥሪ ሆንልኛል። ምክንያቱም እዚ የታገቱ ልጆችም ለነሱም አገዝ ይችላለሁ። ስለዚህ ማግባት አለብኝ። ከዛ ቤታቸውንም አስመልስና ሁሉም ነገር እንዳለ ከኔ ሕይወት ውጭ እንዳለ ሁሉም ነገር ይቀጥላል ትላለች ማለት ነው። እንግዲህ ኤፍራታ ያፌትን ለማግባት ወስናለች፣ ምክንያቱም አሁን ላይ ከያፌት ቤትም ስላለች እንዲሁም ደግሞ አሁን ያፌትም ምክንያቱም ከአሁን በኋላ መጋባት እንኳን አያስፈልግም፣ አብረንም እስካሁን አሁንም አብረን ነው ያለ ነው እያላት ነው ማለት ነው። እስኪ ምን ተሰማችሁ ውድ ቤተሰቦቻችን? ኤፍራታ ናታንን ታግባ ወይስ ያፌትን? ምክንያቱም አሁን ላይ ድራማው ሊያልቅ ነው እና እየቀረው ቢያንስ አንዲ ወይ ሁለት ድራማ የሚለቀቅ ነው። ከዛ ውጭ ግን ምክንያቱም ምን አለ ያው መጨረሻ ላይ የያፌት ሰርግ ቀን ኤፍራታ እና በቃ ያፌት ይያዛል ማለት ነው። ከዛ ኤፍራታ እና ናታን ይታረቃሉ። ገኒም ይቅርታ ተጠይቅና ናታንም ይቅርታ ይጠይቀው ካለ ኤፍራታን ከዛ ህይወት ይቀጥላል ማለት ነው። እንደዛ ከሆነ ነው እንጂ ከዛ ውጪ ግን ያፌት ኤፍራታ አግብቷት ከቀረ በጣም የሚያስጠላው፣ ምክንያቱም እኛም ልንማርበት እስከሆነ ድረስ ድራማ ሲሰራ ሁላችንም ልንማርበት ነው። ስለዚህ በደለኛ መያዝ ነው ያለበት። እና ያፌት እንግዲህ ስንት ሰው ሴቶችን የሴተኛ ዳሪ አድርጎ ብዙ ነገር ያደረገ ያለ ሰው ነው ማለት ነው። እንዲሁም ደግሞ ናታን ደግሞ ምስኪን ምንም የማያቅ ነው ማለት ነው። እንዲሁም ኤፍራታ ለናታን ብላ እንግዲህ ናታንን ለማዳን ብላ ያው ለኤፍራታ ያሳያት ሰውን ሲገል በሽጉጥ ነው ማለት ነው። እናም ያ ሰውም እንደ ሞተ ነው ያሳያት ማለት ነው። እና ይኸውልሽ አሁን ናታንን ከማስይዘው አንቺ ለእኔ ሚስት ከምትሆኚ ይሻልሻል እናያላት ማለት ነው። እኔን አላገባም ካልሽ ናታንን አሳልፌ እሰጠዋለሁ፣ ይኸው ቪዲዮ በፊት ይዋ አስይዘዋለሁ። አይ ተስማምቻለሁ፣ በቃ ናታን ከሚታሰር እኔ አንተን ማግባት አለብኝ ብላ ነው ወሰነችው። ነገር ግን ኤፍራታ እዚ ጋር ተሳስታለች። ምክንያቱም ናታን ቢታሰር ይሻላል እንጂ ናታን ታስሮ እኮ አንድ ቀን ከእስር ቤት ይወጣል አይደለም? ነገር ግን አሁን ግን ያፌትን ብታገባ ግን ናታን እስከ መጨረሻው ነው የምትተው ወይም ደግሞ የምታጠው ማነው። ምክንያቱም ያፌትን አገባች ማለት በቃ ህይወት ጀመረች፣ ከዛ በኋላ እናታ የሚራት ስለተለያዩ ማለት ነው። ነገር ግን ታስሮ ግን በታሰረበት ሰዓት ከጎኑና እየጠየቀችው ምናምን በቃ አንድ ቀን ደግሞ ያው ሁሉም እስረኛ ታስሮ ከዛም በኋላ የሆነ ነገር ካረገ በኋላ እንደገና ይፈታል ማለት ነው። ስለዚህ እሱ በሚፈታበት ሰዓት ኤፍራታ ጋር አብሮ ለመኖር እድል አለው ማለት ነው። ነገር ግን እያፌትን ካገባች ምንም አይነት እድል የለውም ማለት ነው። አና መጀመሪያ ስትወስን አንድ እዚህ ጋር ተሳስታለች ማለት ነው። ሲቀጥል ደግሞ ገኒ እናቷ እንደሆነች እንዳወቀች ቀጥ ብላ ወደ እግሯ እንዳመራት መሄድ የለባትም ነበር። መሄድ ያለባት እነሱ ጋ ፊት ለፊት ነው ማለት ነው። ያ ማለትም ገኒ እና እናቷ እየተነጋገሩ እያለ ከዚም በኋላ ዳግም ወንድሟ እንደሆነ እንዲሁም ገኒ እናቷ እንደሆነች በጣም ገኒና ታን እንደሆነች ከዛ እንትን ማለት የለበትም ማለት ልክ እንዲሰማች ቀጥ ብላ ምንድን ምንድነው ምናምን ብላ እዳ እሷ መጠየቅ ነበረባት እሷ ግን ምንም ሳይሰሙ ቀስ ብላ አፏነፍና ወጣች። ከዛም በኋላ ያፌት ከሄደች ያፌት ጋር አሁን እንግዲህ ያለች ያፌት ናት ታግቷታል ማለት ነው። ምክንያቱም በርን ሰቅቶባታል መውጣት አትችልም። ደስ የሚለው ነገር ደግሞ የያፌት ሰራተኛ ምክንያቱም ከዚህም በፊት ያፌት ሰራተኛ ሲቀጥር እም ታሪኩ በደንብ ታቃለ ስለ ልጅቷ ልጅቷ የሆነ ጣጣ እንዳታመጣብን ሲል ነበር ማለት ነው። እውነትም ው ምክንያቱም የያፌት ሰራተኛ ሳትወን ተቀጥራ ነው ማለት ነው። ህዊነች የቀጠረቻት ማለት ነው። ምክንያቱም አሁን ላይ ለህዊ ስትነግራት ነበር ማለት ነው፣ መረጃ እና ይሄ ራሱ በጣም ደስ ይላል ማለት ነው። እስኪ እናንተም ምን አይነት አሳብ አስተችሁን ኮሚንት ላይ አስቀምጡ ማለት ነው፣ ህዊ ያደረገችው እንዲሁም ደግሞ ቤዛኒ ቅርታ ጠይቃታለች ማለት ነው። አንቺ የዋህነሽ እኔ ግን ምንም ነገር ሳትጠራጠሪ አምነሽ ነበር። እኔ ግን ከአንቺ የሆነ ጥቅም ፈልጌ ነው ስትላትም ነበረ። እናም ያው ቆጭቷታል ማለት ነው ይሄን ነገር በማድረጓ። ግን በቃ አሁን እህትሽ ትወድሻለች። እህትሽን በቃ ይቅርታ አድርጊላት እና አብራችሁ ኑሩ ታስብልሻለች የምታስብልሽ እሷ ነች ስትላት ነበር ኤፍራታን ማለት ነው። እና መጨረሻው ምን ይሆናል አብረን የምናየው ይሆናል። እናንተም እንግዲህ ሀሳባችሁን ኮሜንት ላይ ያስቀምጡ። የአፌትና ኤፍራታ መጋባት የለባቸው ወይንስ መጋባት አለባቸው የሚለውን ሁላችሁም ኮሜንት ላይ ያስቀምጡ ማለት ነው። እንደኔ ግን እኔ እንዳንድ ተመልካች እንዲሁም ደግሞ ሀረግ ድራማን ከአንድ ክፍል ጀምሬ ነው የምከታተለውና እንዳንድ ተመልካች ግን የአፌት እና ኤፍራታ ምንም በፍጹም መግባት የለባቸውም። የሰርጉ ዕለት በቁጥጥር ስር ውሎ ሉሊትም ሆነ ያፌት ወደ እስር ቤት ኤፍራታ እና ናታ መጋባት አለባቸው። ከዛ በኋላ ድራማ ያልቃል ማለት ነው። እንደዛ ነው ሆን ያለበት ሰው። ስለዚህ ምን ይሆናል መጨረሻው የሚለውን የምናይ ይሆናል ማለት ነው። ውድ ቤተሰቦቻችን፣ ለዚህ ቻናል አዲስ ሆኖ ሰብስክራይብ፣ ላይክ፣ ሻር አድርጉ ማለት ነው። በሌላ ቪዲዮ እስከምንገናኝ ድረስ ለዛሬ ነው ቪዲዮ ይህን ይመስል ነበረ። ላይክ፣ ሻር አድርጉ። ባይ ባይ። ተንክዩ ጋይስ።